ለማንኛውም ውድ ተመልካቾች እኔ እኮ ከዚህ በፊትም ብያችሁ ነበረ። ለምን ከዚህ በፊት ትናንትናም ዛሬም ብዬ ነበረ። የምንም ፍቺ የለም። እነሱ ተሰብስበው ከጓደኞቻቸው ገብተው ቡታጀራ ዘናፈታ እያሉ ነው ብያችሁ ነበረ። ይሄ ቡታጀራ ከተማ አይደለም። ቤተሰብ የአብርሃም ግቢ አይደለም። የአብርሃም አያት ቤት ነው። የአብርሃም አያት ቤት የት ነው? በደንብ አድርጌ የምነግራችሁ ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ አይጋሻ ያልቅበት፣ አይጋሻ ያልቅበት። በዚህ በኩል ምንም ጨርቅ ጭንቅላትህ ጠቅልለህ ትመጣብናለህ፣ ባስ እንደገጨው ሰው ማለት ነው። በዚህ በኩል ደግሞ ቪዲዮችን የመስቀል የበዓል ቪዲዮችን እየወጡብህ ነው ያለ። አቤት! ታጥቦ ጭቃ ማለት እኮ እንደናንተ አይነቱ ነው። አቤት! አቤት! እናቴ አቤት አቤት እንምዋደረሽልኝ እናት እናት አቤት ቅሌት እናት። ለማንኛውም ላይ ካድርጉ ቤተሰብ እስከ መጨረሻው ከኔ ጋር ሆኑ። አሰላም አሌይኩም ወረመቱላ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለው። በያላችሁበት ሰላማችሁ አላህ አብዛልኝ። ላላህ ብዬ እወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታረጉልኝና ለምታበረታቱኝ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 ጽግይን ቤዚ እነ ማርቲ ሲጨፍሩ በለጠ ከህፃናቶች ሲጨፍር ምናምን አቤላ ሲደነግጥ ኤርሚ ሲጨፍር ጋሻ ያልቅበት ደግሞ ሲደበቅ የሚታይበት ቪዲዮ ነው ማለት ነው። ነገር ግን አንድ ነገር ቲንግ ላድርጋችሁ፣ ቲንግ ለማድረግ የምትሞክሩ ማለት ነው። ዚስ ማይ ቲንግ ማለት ያው ማስታወስ ማለት ነው። አዎ ዘ ማስታወስ እና አንዳንድ ጊዜ እውነት ነው። በመስኮትም በበርን ተማሩ ብቻ እንግሊዘኛ ለመጥፎ ቀን እንዶ ይጠቅማችኋል። ቤተሰብ አስቀምጡት እንደዚህ በሳጥን ውስጥ ማለት ነው። እኔ ለዛሬ ጠቅሙኛል፣ እንግሊዝኛ እና ምን ለማለት ፈልጌ ነው እንዶ ከዚህ በፊት አብርሃም እንዲህ ብሎ ነበር እንደማመሰላችሁ፣ ለውሸማው ለሄር ለሄርሜላ እንዲህ አላት። ለማስታወስ ነው እንግዲህ፣ ላስታውሷችሁ ወደኋላ መልሼ ማለት ነው። ያው የዛሬ ቪዲዮ እውነት ነው እንድትሉ ማለት ነው። እንዳ እና ምን አላት ሄርሜላ መስቀል ከኔ ጋር ትሄጃለሽ ወይ ብሎ ሲላት ታስታውሳላችሁ አረ ሄዳለው። አንተ የሄድክበት ቦታ የትም ይመቸኛል ስትለው እኔ እኮ መስቀል የማከብረው በዓለን የማከብረው ቡታደራ አይደለም ማለት የት ነው ስትለው እልም ያለ ገጠር ውስጥ ነው ሂጅ የማከብረው ሲላት የትም ይሁን የትም ከአንተ ጋር የገባህበት ጉድጋድ እገባለው አለችው ማለት ነው። ታዲያ ከሄድሽ በኋላ አብረሽኝ አበሬህ ካልተኛው እንዳ አያ ችግር የለውም እንደ ቁርበት ተነጥፎልን በመካከላችንም አንድ ሰው ቢተኛው እራሱ ችግር የለውም ብላ ነበረ እትየርሜላ ለእንትና ለጋሽ አልቅበት ማለት ነው። እና ምን ለማለት ፈልጌ ነው፣ ጋሻ አብርሃም ቡታጅራ ከተማ እንደማያከብር ለመስቀል እልም ያለ ገጠር ገብቶ በዓሉን ከጓደኞቹ ጋር እንደሚያከብር ከዚህ በፊት ተናግሮ ነበረ። አስታወሳችሁ? ለማስታወሳቀል ነው። እናም ቤተሰብ እንግዲህ በእንደዚህ ሁኔታ መስቀል ገጠርን ሄደው አክብረውታል ማለት ነው። እውነት ለመናገር ቤተሰብ በዓልን ገጠር በጣም ነው የሚያምረው ማለት ነው። ገጠር በጣም ያምራል። እኔ ስላለፍኩበት ነው ይህን ምላችሁ ማለት ነው። በተለይ በተለይ ወደኛ አካባቢ ማለት ነው፣ አሁን አብርሃም ወደ ሄደበት አካባቢ ገጠሩ በዓልን በጣም ነው የሚያምረው ማለት ነው። ከተማ ያለውን ተወላጅ በሙሉ ወደ ገጠር ስለሚገባ ተውኝ አልኳችሁ። ምንም መብራት ባይኖር እራሱ መብራት ካለበት ሀገር ነው የሚሻለው ማለት ነው። እና ቤተሰብ በእንደዚህ ሁኔታ በዓል ከጓደኞቹ ጋር አክብረዋል ማለት ነው። ጋሻ ያልቅበት እንግዲህ ያልገባ ሰው ጠይቁኝ። ሁላቸውንም አሉ ሁላቸውንም፣ ግን አንድ ጥያቄ ልጠይቃቸው እናንተ ማለት ነው እናንተ ታጥቦ ጭቃዎች ማለት ነው። እንደዚህ ሰው ቀርጾ እንደሚያወጣባችሁ እያወቃችሁ ግን እንዲሁ ምን አለበት ባትዋሹት ለሕዝቡ እንደው ለኦዲንሶቻችሁ ማለት ነው፣ እጅግ በጣም የሚወዳችሁ ኦዲንሶች። ለእናንተ ድራማ ስትሉ ይሄ ሁሉ ውሸት ማለት ነው። አሁን እንዴት እንዴት እንደሚሸገሸግ አብርሃም በእያንዳንዱ ቪዲዮ እንዳይታይ የሚያደርገው ጥረት ማለት ነው። እና ቤላም ልክ እንደዛ ማለት ይደነግጣሉ። እንደዚህ ከምትደነግጡ በዓል ሊደርስ አካባቢ ፍቼ አጠናቀቅ ከምትሉ እንደው ታርቀናል፣ ሰላም አውርደናል ብላችሁ እንደው ኦዲንሶቻችሁ ብታስደስቱ። ኦዲንስ ይሄ የሚጨነቀው የሚያስብላችሁ ኦዲንስን ብታስደስቱ ማለት ነው እንደዚህ ከምትጨቀዩ በዚህ በኩል ምን የሚያክል ፎጣ በጭንቅላትህን አስራ ሶፋ ላይ እንደዛ እግር ዘርግ ተተኝተ እጅው ሽማህን እያጎረሰች ዛሬ ላይ ከምትመጣ በዚች በትንሹ እንኳ በሚያምረው ቪዲዮ የአስር ደቂቃ የአስራ አምስት ደቂቃ ፖስተ ኦዲንስህን ብታስደስት ማለት ነው፣ ጋሽ አልቅቤ። አንተ እኮ መቼም ያው እናቴ የእናንተ ውሸት እንደ መቼ ነው የሚያልቀው? እኔ እኮ ለዚህ ነበር ቤተሰብ እንደው እኮ ይህ ሁሉ ድራማ ነው እንዳትጨናነቁ። ይህ ፍቺ የሚሉት እኮ ውሸት ነው ወይ በዓሉ እስከሚወጣ ድረስ ነው፣ ወይም ሮታ ወልዳ ታርሳ እስከምትጨርስ ድረስ ነው። ከዛ በኋላ ታረቀም ብለው ይመጣሉ እያልኳቸው የነበረው ለዚህ ነው። ለምን እኔ ኢንፎርሜሽኑ ስለደረሰኝ ማለት ነው አዎ ተሰብስበው እያንዳንዳቸው ማለት ነው። ግን እዚህ ጋር እየተደባበቁ ነው። እንደዚህ በሰቀቀን በዓልን ከምታሳልፉ የበላችሁትን በሸርተቴ መልኩ ደንግጣችሁ ከሚወጣባችሁ እንዱ ምን አለበት፣ እንዶ ምን አለበት። አሁን ማረፈደባችሁ ወሬንሶቻችሁ ለማስረዳት ምንድን ነው ለማሳየት ሞክሩ፣ እናንተ ውሸታሞች ማለት ነው። እናም የት መሰላችሁ ቤተሰብ የሄዱበት ሀገር የአብርሃም የአያቱ ሰፈር ነው ብያችኋለሁ። የአያቱ ሰፈር የት ነው? የአያቱ ሰፈር ወገራም ማለት ነው። እውነት ነው የምላችሁ ከዳሞና ከወገራም መሀከል መሰለኝ፣ አ ወደዛ ነው ዳገቱ ማለት ነው። ቤቱም ያስታውቃል ወደኛ ነው። እናውቃችኋለን ማለት ነው። ወዴት ወዴት እንደሆነ ማለት ነው። ያው ወደ ወገራም ነው የሄዳችሁት ማለት ነው። ለማንኛውም በላለ ዴንጣ እንኳን ለሜት እየዳገር በሰላም ምንድን ነው? አሰላ በሰላም አገባና፣ አዎ የሜት እየዳገር በለ። ምንም ብትዋሽ በለን። አየየየ ታው ታውሸት አትዋሽ ተው። ለማንኛውም አትሚን እንዳትሉ እንኳንም ወደ አያታ ሀገር በሰላም ሄድክ ነው ያልኩት ማለት ነው። ያው በሶዶኛ ወይም በጉራጌኛ ማለት ነው። እናም ቤተሰብ እንዲኖላቸዋለው እንዴት አያችሁት? እንዴት አያችሁት? ከመሸም ቢሆን እንደው ልፈትፍት እንዳያመልጠኝ ብዬ ነው። እንዳያመልጠኝ ማለት ነው። ምን አባቴ ላርግ? የወሬ ጥማት ማለት ነው። እንደው ሳያቸው እኮ እውነቴን ነው የምላችሁ፣ ተደስቻለሁም፣ ተናድጃለሁ። ምን አለበት እንደው ጥሩ ቪዲዮ ፖስተውልን ቢያስደስቱን እያልኩ ማለት ነው። ኔት አልነበረኝም በጊዜ ዘው ብዬ ወደ ዩቲዩብ አልገባሁም። አሁን ወደ ዩቲዩብ ስገባ እናቴ አንድ ምን የሚያክል እንትን ፎጣ ከላዩ ላይ የጭነት መኪና ከነ ምናምን የወጣበት መስሎ እዛ ሶፋ ላይ ተኝቶ ቪዲዮ ቀርጿል። ግን ኢንስታግራም እና ቲክቶክ ስገባ ደግሞ የዚህ በዓል ቪዲዮቸው ተለቆባቸዋል። እንትና ጽጌ ዙጥ ዙጥ እያለች፣ እነ ቤዚ ዝጥ፣ እነ ማርቲ ዙጥ ዙጥ እያሉ በለጠ ከህፃናቶች እየጨፈሩ ሲያምሩ በጣም ነው የሚያምሩት። እነሱ ማለት ይሄ እንትኑ የገጠሩ ባህልን ስለሚወዱት ነው። ከተማ ተወልደው ያደጉ ልጆች በቃ ደስ ይላቸዋል፣ የገጠሩ ባህል ማለት ነው። እነዛ ደግሞ ጥልዞች በቃ አይተውት ያደጉት አይደለም፣ ምንም ቦታ አልሰጡትም። እዚህ ጋር ድራማቸው እንትን ይላሉ ማለት ነው። እናንተ ደነዞች ማለት ነው። እንዲሁ ምን አለበት ይሄ የሚያምረውን ባህላችን እንኳ እየቀረጻችሁ ብትፖስት ላቸው ማለት ነው እያንዳንዱ የሚያም የእርድ ፕሮግራም ይሄ ችቦ ሲለኮስ ምናምን ምናምን ማታ ላይ እንዴት ሲጨፈር ምናምን የነበረው ብታሳዩ። የደንጌሳት ደግሞ የመስቀል ችቦ ከተለኮሰ ተለኮሰ ከተገባ በኋላ የሴቶች በአለም ብታሳዩአቸው ፕሮግራሙ እንዴት እንደሆነ ብታሳዩ ፕሮግራሙ እንዴት እንደሆነ ብታብራሩ የወንዶች መስቀልስ ምንድን ነው የሚለውን ነገር በደንብ ራሱ ለኦዲየንሶቻችሁ የማያውቁ አሉ እኮ ለእነሱ ባሳያችሁ ማለት ነው እንዲሁ እናንተ ውሸት ትላንትም ውሸት ዛሬም ውሸት አረ ነጌም ውሸታችሁ ይቀጥላል ነጌን ደግሞ ምንድነው እኔ ምን አውቃለሁ ወይ ገመድ ይዘ ጫቃ ጫቃ ስትሮ ትመጣልን አለ አንተ እኮ ምን በአንተ በኩል እኮ የሚያልቅ ነገር የለም እኮ። እንጠብቃለን፣ ችግር የለውም ያገመድ ካለ አለ ከሌለም፣ እኔ ሚሴ ይጻፍልኝ እልክልሃለሁ። ሶስት አለኝ፣ ሶስት ሜትር ሶስት ሜትር ስድስት ሜትር ማለት ነው እልክልሃለሁ። አቤት አቤት አቤት አቤት፣ እናቴ ሞኝ የሆናቸው አሁን እኮ እንደዚህ የራሱ ፋሻንም ምንድነው አስሮ ጭንቅላቱ አስሮ ሶፋ ላይ ሲተኛ እኮ በሩታ ምክንያት መስሏችሁ እኮ ሩታ የምትሰድቡ እኮ አጠፉም እኮ እናንተ አጠፉ፣ ይህንንም እያያችሁ ማለት ነው። ለማንኛውም ወዳችኋለሁ፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ያው ክርስቲያን የሆናችሁ መልካም በዓል ብያለሁ። ወዳችኋለሁ። ላይክ አድሱ፣ ሰብስክራይብ ያላደረጋችሁ ካላችሁ ደግሞ ሰብስክራይብ አድርጉ። እናንተ እኛን አሳድጉን እንዴ! እነሱ ሲዋሹ እኛ ነጭ ነጫን አምጥተን ፍርጥ የምናደርግላችሁ አናትሽ ይፍረጥ እንዳትሉ። ምን በወጣኝ እኔ፣ ሀቅ ሀቁን ነው የምናገረው። እኔ ምን በወጣኝ ለምንድን ነው አይነት የሚፈርጠው ማለት ነው። ስለዚህ ለእኛ ደግሞ በቃ ሰብስክራይብ እያደረጋችሁ አፈምሱን አሳድጉን እንዴ! በስለት እንትን የተባለ ከሆነ ከአንድ ሺህ አያልፍም፣ እኛ ቪው ማለት ነው። ውሸት ዋሽተው የሚመጡት በደንብ ነው እንትን የምታደርጓቸው ማለት እኛም የማዳን ቅመም በማበረታቱን እኛንም ማለት ነው ከእነሱ ጎን ለጎን እኛንም አበረታቱ። እውነት የማዳን ቅመሞች ለማዳን ቅመሞች ለምንድነው ማትቆሙት? ሌሎቹን እንትን ከምትሉ እኛንን አሳድጉን እንጂ። ፍትለኛ፣ እውነት ነው የምላችሁ። በተለይ የአረብ ሀገር ላይ ሆነን ከማዳንቅ ስራ ጋር አብሮ የምንሰራው ማለት ነው። ማናዋሸው አቃቁን እንቅጭቅጫ ለምናውራው ማለት ነው። ለማንኛውም ባይ ሰላም።